ላኢላሃ ኢለላህ ክህደትም ነው፣ ላኢላሃ ኢለላህ እምነትም ነው። ክህደቱ በማን እምነቱ በማን ከተባለ ኩፍሩም ቢጣጉት፣ ኢማኑም ቢላህ፣ ከአላህ ውጭ በሚመለኩ ጣዖታት መካድንና በአንድ አላህ ብቻ ማመንን አብሮ ያቀፈ ነው። ላኢላሃ ስንል አምልኮ የሚገባው የለም ስንል እየካድን ነው። ከአላህ ውጭ የሚመለኩ ነገራት ሁሉ በሐሰት ነው እየተመለኩ ያሉት እንጂ አምልኮ የሚገባቸው ሁነው አይደለም። እኛ አናመልካቸውም ብለን ክደናል ማለት ነው። ኩፍርን አውጀናል። ኢላላህ ብለን ስንናገረስ አላህ ብቻ ሲቀር ስንል ግን በእሱ አምልኮ አምነናል። አምላክ ስለሆነ አምልኮ የሚገባው ለርሱ ነው ብለን እውቅና ሰተናል። ስለዚህ ላኢላሀ ኢላላህ ኩፍሩን ወኢማን ኩፍሩን ቢጣጉት ኢማኑን ቢላህ ይሄ ፍልስፍና ሳይሆን ትክክለኛ የላኢላሀ ኢላላህ ማዕናው ነው። ምክንያቱም ቁርአን ሲናገር በሱረቱ አልበቀራ 256 ኛው አየት ላይ ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል። ሙስሊም ያልሆነ ሰው ያለ ምርጫው ያለ ፍላጎቱ የእስልምናን ሃይማኖት እንዲቀላቀል ጫና ማሳረፍ ማስገደድ አይቻልም። ቀጥ ተበየነ ሩሽዱ ሚነል ገይ ቀጥተኛው መንገድ ከጥመት ጎዳና በርግጥም ተገልጿል ተለይቷልና ነው። ስለዚህ ማንም ለአካለ መጠን የደረሰ ሰው

ለንፊሳመ መለሃ ምንም መበጠስ የሌላት ጀነት የምታደርሰው የሆነችዋን ስለዚህ ላኢላሃ ኢለላህ እምነትም ክህደትም ነው ማለት ነው እምነት በጌታችን አላህ ክህደት ደግሞ በማን ከአላህ ውጭ በሚመለኩ ነገሮች እኛ ሙስሊሞች ነን ሙእሚኖች ነን ስንል በአላህ ስላመንን ነው። ከአላህ ውጭ በሚመለኩት ደግሞ ስለካድን በእነሱ ካፊር ነን፣ ካፍረናል ነው። ልክ ኢብራሂምና ተከታዮቹ ከፈርና ቢኩም እንዳሉት እኛም ከፈርና ቢዒባደት ገይሪላህ ከአላህ ውጭ በሚመለኩ አምልኮቶች ሁሉ ምን ሆነናል? አምነናል እንዴ! ክደናል። አላመንም፣ ያመነው በጌታችን ብቻ ነው። ይሄ ነው ላኢላሃ ኢላላህ ሁለቱን መስፈርት የሚይዘው ነፍዩን ወኢትባት ይባላል።

እነሱ ከጥሪው ምንድን ነበር የተረዱት? የተቃውሞ ምላሽ ሲሰጡት ምን አሉት? ቃሉ ለሁድ ዓለይህ ሰላም ህዝቦቹም አሉት አጅእተና ሊነዕቡደላሀ ወሕደህ፣ አንድ አላህን ብቻውን እንድንገዛ ነው ይሄን ጥሪ ይዘህ የመጣኸው? ወነዘረ ማካነ ያዕቡዱ አባኡና፣ አባቶቻችን ሲያመልኳቸው የነበሩ የሐሰት አማልክትን እንድንተው ነው ወይ የመጣኸው አሉ። ከላ ኢላሃ ኢለላህ። ጥሪው ሁለት ነገር ነው የተረዱት፣ አንድ አላህን ተገዙ አባቶቻችሁ ደግሞ ሲያመልኳቸው የነበሩትን የሐሰት አማልክት ናቸውና ተዉ፣ የሚል እንጂ አላህንም ጨምሩበት አይደለም ያላቸው። የነበራችሁበትንም ከንቱ ልቀቁትም ጭምር ነው። ላኢላሀ ኢለላህ እምነትንም ይጠይቃል ክህደትንም ይጠይቃል። እምነት በጌታችን ክህደት ደግሞ ከሱ ውጭ በሚመለኩ የሐሰት አማልክት ተግባባ